ግብጽ የስዌዝ ካናልን ቦይ እንዴት አድርጋ ከፈረንሳይና ከእንግሊዝ እንደነጠቀች ታውቃላችሁ? ካላወቃችሁ ታሪኩን በአጭሩ ልንገራችሁ። ሜዲትራያን ባህርን ከቀይ ባህር ጋር የሚያገናኘው የስዌዝ ካናል በ1896 ተገንብቶ ካለቀ በኋላ በፈረንሳይ፣ በኦስትሪያ፣ በሩሲያ፣ በራሷ በግብፅ ሼርሆልደሮች የሚተዳደር የግል ድርጅት የነበረ ሲሆን በኋላም የግብፁ ንጉስ የነበረው እስማኤል ፓሻ በ1875 የነበረበትን እዳ ለመክፈል በሚል በካናሎ የነበረውን ሼር ሙሉ በሙሉ ለብሪታንያ መንግስት ይሸጣል። በዚህም ሽያጭ በመላው ዓለም ብዙ የቅኝ ግዛት መሬቶች የነበሯት ብሪታንያ ለመርከቦቿ ወሳኝ የሆነ መተላለፊያ ቦይ እንድታገኝና የቦዩ ባለቤት እንድትሆንም አደረጋት። ታዲያ ከሁለተኛ ዓለም ጦርነት መጠናቀቅ በኋላ ብሪታንያ ቅኝ ግዛቶቿ አንድ በአንድ ነፃነት ማግኘት መጀመራቸውን ተከትሎ የእንግሊዞቹ ተጽዕኖ በመላው ዓለም መቀነስ ይጀምራል። ግብፅም ነፃነቷን ከሁሉም አስቀድማ ከብሪታንያ በፈረንጆቹ በ1922 ብታገኝም የብሪታንያ ወታደሮች ግን ስትራቴጂክ በሆነው በስዊዝ ካናል አካባቢ ከመስፈር ማንም አልከለከላቸውም ነበረ። የብሪታንያ ጦር በግብፅ መቆየቱና በግብፃውያን ላይ ጫና መፍጠሩ ያሳሰባቸው የግብፅ ጦር አባላት ንጉሥ ፋሩቅን በ1952 በኃይል በመገልበጥ ከስልጣን ያነሱታል። የነ ገማል አብዱልናስር እና ሌሎች ወታደራዊ መኮንኖች ስልጣኑን ይይዙታል። ፕሬዚዳንት ገማል አብዱልናስር በአባይ ወንዝ ላይ የአስዋንን ግድብ ለመገንባት አሜሪካኖቹና እንግሊዞቹን እርዳታቸውን ይጠይቃል። እነሱም ለግድቡ ስራ እንደሚረዱት ቃል ይገቡለታል። በዚህ መሃል ታዲያ ከተመሰረተች በጣት የሚቆጠሩ ዓመታትን ያስቆጠረችው እስራኤል በሳይናይ በረሃ በኩል በግብፅ ላይ የምታደርሳቸው ጥቃቶች መጠናከሩ ያሳሰበው ናስር ፊቱን ወደ ምስራቁ ዓለም በማዞር የጦር መሳሪያን ከሶቪየት ህብረት ይገዛል። በዚህም ድርጊቱ የተናደዱት አሜሪካና እንግሊዝ ለአስዋን ግድብ እንረዳሃለን ያሉትን ሀሳባቸውን በሙሉ ይቀይሩበታል። ምዕራባውያን ቃላቸውን ነጠፉበት። ገማል አብዱልናስርም በቀጥታ ለዘመናት የቅኝ ገዜዎቹን ኪስ ሲሞላ የነበረውን ስዊዝ ካናል ላይ አይኑን ይጥላል። ምናልባትም ይህንን ካናል ከድርጅቱ ነጥቄ የግብፅ መንግስት ንብረት ባደርገው ከሱ በሚገኘው ገቢ ያለምንም እርዳታ ያስዋንን ግድብ መገንባት እችላለሁ ብሎ እንዲያስብም ያደርገዋል። ገማል አብዱልናስር አስበው ብቻ አልቀረም በጁላይ 26 ቀን 1956 ለመላ ግብፃውያን የስዊዝ ካናል ለግብፅ መንግስት መወረሱንና የካናሉ ሼር ሆልደሮች የግብፅ መንግስት ዳጎስ ያለ ካሳ እንደሚከፍላቸው እና ከዛሬ ጀምሮ በግብፃውያን ደምና አጥንት ተቆፍሮ የተሰራው ካናል የግብፃውያንና የግብፃውያን ብቻ መሆኑን በአደባባይ ወጥተው ተናገረ። ግብፃውያንም በደስታ አደባባይ ወጥተው ደስታቸውን ገለጹ።

ግብጽ ላይ የኃይል እርምጃ ለመውሰድ በአደባባይ መዛት ይጀምራሉ። ከዛቻቸውን ባለፈ የጦር መርከቦቻቸውን ወደ ሜዲትራኒያን ባህር ላኩ። ይህንንም የተመለከተው የምስራቁ ዓለም በሶቪየት ኅብረት መሪነት ከግብጽ ጎን እንደሚቆሙ ይናገራሉ። የጉዳዩ መካረር ያሳሰባት አሜሪካንን በተባበሩት መንግስታት በኩል የተለያዩ ጥረቶችን ብታደርግም ፈረንሳይና ብሪታንያ በድብቅ እስራኤልን ጠርተው በጋራ ወታደራዊ ዘመቻ የሚያደርጉበትን እቅድ አቀዱ። በዕቅዳቸው መሰረት እስራኤል በኦክቶበር 29 ቀን 1956 በሳይናይ በረሃ በኩል ድንገተኛ ጥቃት የከፈተች ሲሆን ምክንያቷም የካናሉን ደህንነት መጠበቅ በሚል ነበር። በተመሳሳይ ሰዓትም ፈረንሳዮችና እንግሊዞች በጋራ ሆነው ባህር ኃይላቸውንና አየር ኃይላቸውን አቀናሽተው ግብጽ ላይ ጥቃት ከፈቱ። አላማቸውም ገማል አብዱልናስርን ከስልጣኑ በማውረድ ሌላ አሻንጉሊት መንግስት ማቋቋም ነበረ። ጦርነቱ ያሳሰበው የአሜሪካው ፕሬዚዳንት ድዋይት ዲ አይዘንሃወር ግብጽ ላይ የተከፈተውን ጦርነት ካላቆሙ ሦስቱም ሀገራት ላይ የኢኮኖሚ ማዕቀብ እንደሚጥል በማስጠንቀቅ ፈረንሳይ፣ ብሪታንያና እስራኤል ጦርነቱን እንዲቆሙ ማሳሰቢያ ይሰጣል። አይዘንሃወር ይህንን ያደረገው ምናልባትም ገማል አብዱልናስር ተጨማሪ እርዳታም ፍለጋ ወደ ሶቪየት ህብረት ፊቱን ካዞረ ሶቪየቶቹ ደግሞ የስዊዝ ካናልን በቀላሉ ከተቆጣጠሩ ትልቅ አደጋ ይፈጥራሉ ብሎ ስላሰበ ነበር ውሳኔ ወሰነው። በዚሁም መሰረት በኖቬምበር 6 1956 በተባበሩት መንግስታት ጸጥታው ምክር ቤት በተደረገ ስብሰባ አስቸኳይ የተኩስ አቁም እንዲደረግና የዩኤን ሰላም አስከባሪ ጦር በቦታው ላይ እንዲሰፍር ተደረገ። በመላው መካከለኛው ምስራቅም ግብፅን የሚደግፉ ሰልፎች የተደረጉ ሲሆን ገማል አብድልናስር የአረብ ብሔርተኝነት አባት ተደርጎ እንዲታይም አድርጎታል። እስራኤልን ጨምሮ ፈረንሳይ፣ ብሪታንያ በውርደት ከግብፅ መሬት የወጡ ሲሆን ይህን የስዊዝ ካናል ጦርነት በአንድ ወቅት አለምን ይመሩ የነበሩት ፈረንሳይና ብሪታንያ ተጽዕኖ ፈጣሪነታቸውን ያሳጣቸውና በእነሱ ምትክ አሜሪካና ሶቪየት ህብረት ተተኪዎቹ ለሌላ ሀያላን ሀገራት እንደሆኑ ያሳየም የታሪክ አጋጣሚ ሆኖ አልፏል። ግብፅም በጦርነቱ የተጎዳውንና ከአንድ ዓመት በላይ ተዘግቶ የቆየውን ስዊዝ ካናል ጠግና በድጋሚ ስራ ያስጀመረች ሲሆን ከዛን ጊዜ አንስቶ እስካሁኗ ሰዓት ድረስ በግብፅ ቁጥጥር ስር ሲሆን በአመት በአስር ሺዎች የሚቆጠሩ መርከቦችን የሚያስተናግድ ካናል ሲሆን ከነዚህ መርከቦች በሚገኙ ቀረጦችም በቢሊዮን የሚቆጠሩ ዶላሮችንም ገቢ በአመት ለግብፅ ያስገኝላታል። ሀገራት ቆራጥና ሀገር ወዳድ መሪ ሲያገኙ አይደለም በእጃቸው ያለው በሌላ ሀገራት የተወሰደባቸውንም አስመልሶ ሀገራቸው ማሳደግና መለወጥ እንደሚቻል ገማል አብድልናስር። በዚህ በስዊዝ ካናል ክራይሲስ ለዓለም ህዝብ ትልቅ ነገር አስተምሮ አልፏል። ለማንኛውም የስዊዝ ካናልን ክራይሲስ ከብዙ በጥቂቱ እንዲሁም ግብፅ እንዴት የስዊዝ ካናል እንዳገኘች ታሪኩን እንደዚህ አሳጥር የነገርኳችሁ፣ በቀጣይ ቪዲዮ በሌላ ታሪክ እንገናኛለን። እስከዛው ሰላም።